የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ከኢፌድሪ ግብርና ሚኒስቴርና ከግብርና ትራንስፎርሜሽን ኢንስቲትዩት ጋር በመተባበር አዲሱን የግብርና እና ገጠር ልማት ፖሊሲ ማስተዋወቂያ መራ ግብር በቡታጅራ ከተማ አካሂደዋል። በመድረኩ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮ የክልሉ ምክር ቤት ዋና አፈጉባኤ ወይዘሮ ፋጢ ሰርሙሉ፣ የብሔረሰቦች ምክር ቤት ዋና አፈጉባኤ አቶ አቡቷኒቶ፣ የክልሉ የመንግስት ዋና ተጠሪ ዶክተር ዲላሞቶሬ እንዲሁም ሌሎች ከፍተኛ የስራ ኃላፊዎች፣ የዞን አስተዳዳሪዎችና ጉዳይ የሚመለከታቸው አካላት ተሳታፊ ሆነዋል። በመድረኩ የመክፈቻ ንግግር ያደረጉት በምክትል ርዕሰ መስተዳድር ማዕረግ የገጠ ልማት ክላስተር አስተባባሪ እና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ባለፉት ስድስት የለውጥ ዓመታት በዘርፉ በርካታ ስኬቶችን ማስመዝገብ ስለመቻሉ አንስተዋል። በግብርና ዘርፍ እየተመዘገበ ያለውን የላቀ እድገት ወደ ላቀ ደረጃ ለማድረስ በተለይም ምርትና ምርታማነትን ከፍ ለማድረግና መዋቅራዊ የኢኮኖሚ ሽግግር ለማምጣት እንዲቻል ወቅቱን የዋጀ አገራዊ ሁኔታውን ያገናዘበ አስቻይ ሁኔታ መፍጠር ያስፈልጋል። አሁን ላይ በግብርናው ዘርፍ እየተመዘገበ ያለውን የላቀ ምርታማነትና የኢኮኖሚ መዋቅራዊ ሽግግር የሚመጥን የፖሊሲ ማዕቀፍ እንደሚያስፈልግም ኃላፊው ጠቅሰዋል። በተለይም ምርትና ምርታማነት ለማሳደግ የሚሰሩ ስራዎች ላይ ያሉ ማነቆችን በመፍታት የግል ዘርፉን ሚና በማሳደግ በተለይ ከግብርና ጋር ተያይዞ ለሚደረጉ የቴክኖሎጂ ሽግግር ላይ ያሉ የፋይናንስ አቅርቦት ማነቆችን ጋር ተያይዞ ያሉ ጉዳዮች ግብርና አጠቃላይ ገበያ መር የአመራር ስርዓትና የተፈጥሮ ሀብት ልማትና ጥበቃን በዘላቂነት አስቻ ሁኔታ ለመፍጠር የሚያስችል ፖሊሲ ተዘጋጅቶ እንደ ሀገር መተግበር ተጀምሯል። በቀጣይም በየደረጃው ያለው አመራር ፖሊሲውን አውቆ ለስኬቱ ተገቢውን ርብርብ ማድረግ እንዳለበትም አስገንዝበዋል። መላው አመራር ፖሊሲውን አውቆ ባለድርሻ አካላትም እንዲያውቁት በማድረግ መላውን ሕዝብ በፖሊሲው ላይ በማሳተፍ በግብርና ሴክተር የተጀመሩ ሁሉ አቀፍ ተግባራትን ወደ ላቀ ደረጃ ማድረስ ከሁሉም አካላት የጋራ የተቀናጀ የተደራጀ ርብርብ ይጠይቃል። በመድረኩ አዲሱ የግብርናና ገጠር ልማት ፖሊሲን በሚመለከት ከፌዴራል ግብርና ሚኒስቴር በመጡ የስራ ኃላፊዎች ገለፃና ማብራሪያ ተሰጥቷል። በዋናነትም የፖሊሲው አስፈላጊነትና ከቀድሞ ፖሊሲ ያሉ መሰረታዊ ልዩነት በስፋት ማብራሪያ ተሰጥቶባቸዋል። ከቀረበው ገለፃ መነሻነትም የመድረኩ ተሳታፊ የሆኑ የአመራር አካላት ሀሳብ አስተያየትና ጥያቄዎችን ሰንዝረዋል። አዲሱ የግብርናና ገጠር ልማት ፖሊሲ በዘርፉ የተያዙ ግቦችን በግልጽ ያመላከተ ስለመሆኑም ጠቅሰዋል። አንዱና ትልቁ ችግር ሆኖ የነበረው ከዚህ ከግብአት የተለያዩ ግብአቶች አሉና እነሱ እየተንከባለሉ እየቆዩ ሲሄዱ የአወጋገድ ሥርዓቱን በጠራ መንገድ ከማስቀመጥ አኳያ መሰረታዊ ችግር የነበረበት ለመንካትም ለመድፈር አመራሩም ሲቸገር የነበረበት፣ እንዴት ይወገድ ያወጋግድ ስርዓቱ ምን ይሁን የሚል ነገር መሰረታዊ ችግር የነበረበትንም ጭምር ፖሊሲው ሊፈታ በሚችል አግባብ የተቀረጸበት ሁኔታ ነው ያለውና እሱ ትልቅ ነገር ነው ብሎ መውሰድ የሚቻልበት ሁኔታ እንዳለ አብርሼት ለማድረግ ነው። ፖሊሲው ዝርዝር ባለመንኩ የያዛቸው የፖሊሲ ጉዳዮች በግልጽ ግብርና እና ገጠር ልማት ውስጥ በግልጽ ቦልድ እየተቀመጡ ስለሆኑ ወደ መሬት ለማውረድም የሚያስቸግሩ የሚያስቸግር አይደለም አካሄዱ ራሱ ፖሊሲ አቀማመጡም ራሱ ጉዳዮቹ በዝርዝር በዝርዝር ለተቀመጡ ወደ ተግባር ለመቀየር የተሻለ አቀማመጥ ነው የሚል እምነት አለኝ የገጠር ከተማ ትስስሩ ላይ ምንም ዲፋይን ሆኖ የተቀመጠ ነገር አልነበረም ከዚህ በፊት አሁን ግልጽ የሆነ ነገር ማስቀመጥ ተችሏል ይሄ ትልቅ ሽፍት ነው ከዚህም በተጨማሪ ፖሊሲው በግልጽ ቢያካታቸውና ትኩረት ቢያደርግባቸው ያሏቸውን ጉዳዮችም አመራሩ በዝርዝር አንስተዋል። የተቋማት ትብብርና ተጠያቂነት ስርዓት ተቀምጠዋል። በመጀመሪያ ያልተካተቱ ተቋማት አለ ምር ግምት አለ በእኔ በኩል ማለት ነው ይሄኛው የግብርናና የገጠር ልማት ፖሊሲ ነው የስ ተቋማት ውስጥ ከስርግን ከትብብርና ከተያግነት ሥርዓት አንጻር ወይ ማቀፋ እያንዳንዱ አብዛኛው አብዛኛ ተቋማት ተጠርቷል ለምሳሌ ጤና፣ ግብርና፣ ንግድ ምናምን እየተባለ ነው ያለው። ለእኔ ግን የከተማ ልማትና ኮንስትራክሽን ሚኒስቴር ቨሪ ቬሪ ኢምፖርታንት እምል ሀሳብ አለኝ። በሁለት ምክንያት አንዱ የገጠር ግብርና ሰው የከተማም ግብርና አለ። ግብርና ሚኒስቴር ከዚህ ከከተማ ልማትና ኮንስትራክሽን ሚኒስቴር ጋር ሆኖ በገጠሪም በከተማ ግብርና ሥራ ስለሚሰሩ ሁለቱም ሚኒስትሪ ኢንተርሊንኬጅ ያስፈልጋል የሚል ሀሳብ አለ። ስለዚህ ሌሎች ሚኒስትሮች ተገልጿል፣ ግን እሱ አልተገለጸም የሚል ነው። የከተማ ግብርና ግን ትልቅ ስራ እየሰራን አለንበት ሁኔታ ነው። ኢቨን ከተሞችም ጥያቄ ሊያነሱ ይችላል። የልማት ጣቢያ ሰራተኛ ፋይናል ኢንድ ፖይንቱ ምንድን ነው? ፖሊሲው ላይ የተመለከተው አርሶ አደሩ አሁን ለምሳሌ ያደጉ ሀገራት ከልማት ጣቢያ ሰራተኞች ወይ ደግሞ ገጠር ከሚኖሩ የግብርና ባለሙያዎች ጋር ተያይዞ አርሶ አደሩ በራሱ ኮስት እየቀጠረ የሚያሰራበት ስርዓት አለው። እያደግን ብሄድን ቁጥር ወደዛ ነው ሽፍት የሚያደርገው ግራጁዋሊ። ሶ እኛ ጋር አሁንም መንግስት ይህንን ኮስት ከበር አድርጎ እስከ መጨረሻው ይቀጥላል ነው ወይስ እዛ አካባቢ ክሊር የሆነ ነገር የተቀመጠ ነገር ስላላየ ነው። የኤክስቴንሽን አገልግሎቱ በፍላጎት ላይ የተመሰረታ ና እየተለያዩ ባለድርሻ አካላትን ያካትታ እንዲሆን የሚል ነገር አለ። በአራት ላይ የኤክስቴንሽን አገልግሎት በፍልጎት ፍላጎት ላይ ተመሰረተ ማለት እንግዲህ አገልግሎቱን ተጠቃሚው በጊዜ ያገኛል ማለት ነው። ስለዚህ አሁን ባለው በኢትዮጵያ የተጨባጭ ሁኔታ አርሶ አደሩ በፍላጎቱ አገልግሎቱን ገዝቶ ይሄን ይሄ አገልግሎት ይሰጠኝ ይሄን ነው የሚፈልገው ብሎ አገልግሎትን ለመግዛት የሚያስችል ሁኔታ ወይስ አቀማመጡ እንዴት ነው የተቀመጠው የሚል ሀሳብ አለኝ። ከኤክስቴንሽን አገልግሎት አንፃር ማለት ሴቪንግ ከሌለ ወደ ኢንቨስትመንት ልንመጣ አንችልም። አንዱና መሰረታዊ ችግር ማነቆም እንደ ማዕከላዊ ኢትዮጵያ ቀጣይ ልንሰራበት የሚገባ ስራ የአርሶአደሩን ሴቪንግ ሞቢላይዝ ማድረግ ላይ ትልቅ ጋፕ አለብንና እንደ ፖሊሲ ምንድን ነው የተቀመጠው ነገር። በመድረኩ በአመራሩ ለተነሱ ጉዳዮች የሚመለከታቸው አካላት ምላሽና ማብራሪያ ሰጥተዋል።